በፍርድ ቤቶች አዋጅ መሰረት ፍርድ ቤቶች በየዓመቱ ከናሴ 1 እስከ መስከረም 30 ለሁለት ወራት በከፊል ዝግ ሆነው እንዲቆዩ ይደረጋል። በማዕከላዊ ኢትዮጵያ ክልል ከጠቅላይ ፍርድ ቤት እስከ መጀመሪያ ደረጃ ፍርድ ቤቶች ድረስ ከናሴ 1 2017 እስከ መስከረም 30 2018 ዓ ም ድረስ በከፊል ዝግ ሆነው መቆየታቸውን የገለጹት የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዚዳንት አቶ አንዳርጋቸው ይድነቃቸው በእነዚህ ጊዜያት ዳኞች እረፍት በማድረግ ለቀጣይ ስራ ይዘጋጃሉ ብለዋል። ያም ሆኖ ለአስቸኳይ ችሎት ተረኛ ተመድቦ አገልግሎት እንደሚሰጥም ተናግረዋል። በ2017 በጀት ዓመት አመርቂ ስራ መሥራቱን የገለጹት ምክትል ፕሬዚዳንቱ በተያዘው በጀት ዓመትም የተሻለ ስራ ለመስራት መታቀዱን ጠቅሰዋል። በፌዴራልና በክልል መንግስታት ፍርድ ቤቶች ከሶስቱ የመንግስት አካላት አንዱ የሆነው ፍርድ ቤት ነጻና ገለልተኛ ተቋም በመሆን በሕገ መንግስቱ ሲቋቋም ለሕዝቡ የሚሰጡት የዳኝነት አገልግሎት ፈጣን፣ ተደራሽ እና ተገማች እንዲሁም ከአድሎ የጸዳ የፍትህ አገልግሎት እንዲሰጡ ይጠበቃል። ይህም በመሆኑ በ2017 በጀት ዓመት የክልሉ ፍርድ ቤቶች በዳኝነት አገልግሎት አሰጣጥ በወንጀልና በፍታብሔር ከቀረቡልን ፋይሎች በመወሰን አመርቂ ሊባል የሚችል ተጨባጭ ውጤት የተገኘበት ነበር። ከባለፈው በጀት ዓመት የተሸጋገሩ የወንጀልና የፍትሐ ብሔር ፋይሎችን የዳኝነት ነፃነትና ተጠያቂነትን ባረጋገጠ መልኩ ከአድሎ የጸዳ ፍትህን ለመስጠት እንደሚሰራ የገለጹት የማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት ምክትል ፕሬዚዳንት አቶ አንዳርጋቸው ይድነቃቸው በተለይም ልዩ ትኩረት በሚሹ የሴቶችና ህጻናት መብት ሰቶች እንዲሁም የህፃናት ቀለብ ጉዳዮች ላይ የተፋጠነ ውሳኔ ለመስጠት ዳኞች የድርሻቸውን እንዲወጡ ጠይቀዋል። ፌዴራል መንግስትም ካለው ተጨባጭ ሁኔታ ጋር በቴክኖሎጂ በታገዘ መልኩ የህብረተሰቡን ችግር ለመፍታት የሚያስችል የፍትህ አሰጣጥ ስርዓት ለመዘርጋት ጥረት እያደረግን ነው። አንዱ ነው። ሌላው ደግሞ ከማህበረሰቡ ጋርም በመልካም አስተዳደር ችግርና ማህበረሰቡስ ያንን የመልካም አስተዳደር ችግር ለመቅረፍ የሚጠበቅበት ሚና ምንድን ነው በሚለው ጉዳይ ላይ ከባለድርሻ ድርሻ አካላት ከማህበረሰብ ከተውጣጡ ክፍሎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች እንዲሁም ከተለያዩ የህብረተሰብ ክፍሎች ከተውጣጡት ጋር እየተወያየን እንገኛለን ማለት ነው። ከፍርድ ቤቶች አገልግሎት አሰጣጥ ጋር ተያይዞ የነበሩ በርካታ ችግሮችን ለማረም በተደረገው ጥረት መሻሻሎች መኖራቸውን የገለጹት የአላባ ዞን የህዝብ ተወካዮች ምክር ቤት አፈ ጉባኤ መሐመድ አሚን ዳኞች የዳኝነት ነፃነታቸውን ጠብቀው የተሻለ አገልግሎት ለተገልጋዩ መስጠት አለባቸው ብለዋል። ብዙ አገልግሎት ፈላጊ ብዙ ፍትህ ፈላጊ ማህበረሰብ የሚመጣበት ቦታ ነው። ስለዚህ ከዚህ አንጻር ዳኞች ብቻም ሳይሆን ታች እስከ ታች ድረስ ያለው በዚህ መዋቅር ውስጥ ያለው ይህን አገልግሎት የሚሰጥ አካል በተቻለ መጠን ህዝቡን እርካታ ለማረጋገጥ ፍትህ እንዲሰጥ ለማድረግ የተለያዩ ከብልሹ አሰራር የጸዳ አገልግሎት እንዲሰጥ ለማድረግ ያው እዚህ ቤት ውስጥ ያላቸው አካላት ትልቅ ኃላፊነት አለባቸው። የክልልም ዞንም ዳኞች የተሻለ አገልግሎት ለመስጠት ባለፉት ሁለት ወራት እረፍት ላይ መቆየታቸውን የገለጹት ያነጋገር ናቸው። ዳኞች አሁንም በበጀት ዓመቱ የተጠናከረ የዳኝነት አገልግሎት ለመስጠት መዘጋጀታቸውን ጠቅሰዋል። ባለፈው የስራ ዘመን በርካታ የሆኑ ስራዎች ተሰርተዋል። ውጤታማ የሆኑ ስራዎችን አስቀጥሎ አስፍቶ ለማስቀጠል እንደ የተጓደሉትን ደግሞ ለማሟላት እንዲሁም በ2018 ዓ.ም አዳዲስ የፍርድ ቤቱ የዲጂታል ዳኝነት አገልግሎት የሚጀምርበትና በርካታ አዳዲስ ነገሮችን የሚጀምርበት እንደመሆኑ መጠን የረፍት ጊዜው ዳኞች ለቀጣይ ላላቸው ውጤታማ ስራ እጅግ በጣም አጋዥና ደጋፊ ነው የሚል ሀሳብ አለኝ። አሁን ደግሞ 2018 የስራ ዘመን ሲጀምር በአዲስ መንፈስ በአዲስ መንፈስ ብቻ ሳይሆን እራሳችንም ከነበረን እውቀት ማሻሻል አድርገን የፍርድ ቤቶችን ተገልጋዮች በተሻለ ስነ ምግባር በተሻለ እውቀትና ክህሎት ለማገልገል ዝግጁ ሆነን መተናል ማለት ነው። ፍርድ ቤት የሚሰጠው አገልግሎት ምንም እንደ በረዶ የነጻ ቢሆንም ተትችት አያመልጥም። ገለልተኛ የሆነ ዳኛ ያልሆነ እንደሆነ የስነ ምግባር ችግር ያለበት እንደሆነ በበርካታ አገልግሎት አሰጣጡ ላይ ክፍተት ያለበት የሆነ እንደሆነ ራሱ የራሱ ሂደት ያለ ስለሆነ አቤቱታ አቅርቦ የሚጠየቅበት እንዲሁም ደግሞ ተጠያቂነት የሚሰፍንበት ሂደት አለ። በማዕከላዊ ኢትዮጵያ ክልል ላለፉት ሁለት ወራት ከጠቅላይ ፍርድ ቤት ጀምሮ እስከ መጀመሪያ ደረጃ ፍርድ ቤት በከፊል ዝግ ሆኖ የቆየው የዳኝነት አገልግሎት ከጥቅምት 1 2018 ዓ.ም ጀምሮ በሙሉ አቅም አገልግሎት መስጠት ጀምሯል።